ጉዳይ ይመለከተኛል። በተለያዩ አይነት ቀኖናዎች ልንለያይ ብንችልም የዶግማዊ መሰረቶቻችን አንድ በመሆናቸው የግብፅ ኦርቶዶክስ ተዋሕዶ ቤተክርስቲያን ትመለከተኛለች እና አጉል ማበዳ አያስፈልግም። እጃችሁ ላይ በሌለ ነገር እያበዳችሁ የወንድሞችን ትግል ማርከስ በፍጹም አይገባም። እፎይም በዚህ ደረጃ እንድትለቁት እንፈልጋለን። በጣም በጽሞና ቃል ነው መናገር የምንወደው። ለምን ትለፋላችሁ እንጂ አንመቻችሁ። ጥይትም አናባክን። ይሄ በቃ እናንተ ጋር ብዙ በመለፋለፍ የምናባክነው ነገር የለም። የሚያውቀንና የሚመረምረን መድኃኔዓለም አለ። ከሱ ጋር ብቻ ነው ግንኙነታችን። ያቆየንም ያኖረንም ስለ እውነት ከና ኃጢአት በደላችን ብዙ እንድንናገር ያደረገን የድንግል ማርያም ልጅ ነው። ይሄ የሰማያዊ ጌታ ከሱ ጋር ያለን ግንኙነት አይቀንስም። ከሱ ጋር አብረን መቆማችን አይቀንስም። በቀራ ነው የተሰቀለው የድንግል ማርያም ልጅ አማናዊው የሆነ ስጋና ደሙን የሰጠን ክርስቶስን ለቀን ፈቀቃ አንልም። ፈቀቃ አንልም። አለም ማበድ ይችላል። በነገራችሁ ላይ ሐዋርያትም ተልዕኳቸው በተኩላዎች መካከል እንደሚላክ በግ ነው አይደለም? ተኩላዎች በበዙበት የተላኩ በጎች የሆኑት ሐዋርያትን ያደረጉትን ነገር ተከትለን ነው የምንጓዘው አቅም በፈቀደ ከነአጢአት በደላችን ማንም ከጫፍጫፍ መንቀሳቀስ፣ መንጫጫት፣ እሪ ማለት ይችላል። ከእውነት መስመር ፈቀቅ የለም ፈቀቅ የለም። ስለዚህ ይህን ነገር ሰብሮ ለመግባት የሚያስብ ምናምን ምናምን አይሳካለትም። በቃ አይሆንም። ባይዘዌ በቃ የሆነ ሰው ዝም ብሎ በነሲብ የሚናገረው ንግግር እኛ በእውቀት ተረርተን በእውቀት መመለስ እንችላለን። ሲቪ ለአንተ አላረጋግጥልህም፣ ግን የትኛውንም የምታመጧቸውን ትርኪ ምርኪ ሀሳቦች የማርከስ በቂ አቅማል። እንዳትለፉን ይህን የምናስጠነቅቀው የእፎይን ጉዳይ እንደ አይናችን ብሌን እንቅልፍ እያጣም በክርስትና ሚዛን የምንከታተለው የምንለካው የምናየው ልዩ ጉዳያችን ነው። አጀንዳችን አይደለም እናንተ እንደምትሉት አጀንዳ ምናምን አርቅቀን አይደለም። ስለዚህ በምንም አይነት መንገድ ሚዛን መገልበጥ አይቻልም፣ አይቻልም። ይህን በኩራት የምንናገረው እውነትን ስለያዝን፣ ይህን እንድትረዱ ያስፈልጋል። ይሄ አሁን ለማንሻዋረር ለምታስቡ ሰዎች የተሰጠ መመሪያ ተደርጎ ይቆጠርልኝ። በስተመጨረሻ ወንድማችን እፎይ የእስር ማዘዣ ወጣበት የሚል ነገር ይዛችሁ ብዙዎች እየታወቃችሁ ነው አይደል? እስቲ የእስር ማዘዣ ወጣ ሲባል የታወቃችሁ እስቲ እንደዚህ እጃችሁን አውጡ እኔ ይበሉ እስቲ እኔ በሉ ቁጥር ምናምን አጻፉ ምርጫ አይደለም በጣም ጥሩ ይሄ ሁሉ ሰው እፎይ የእስር ማዘዣ ወጣበት ሲባል በጣም ተሸብሯል መልሲ አንድና አንድ ነው እኔ ላላችሁ በሙሉ ምን ደነቃችሁ ምን ይደንቃችኋል እፎይ የሞት አዋጅ ታውጆበት የለም እንደ ክቡራ የሞት አዋጅ የታወጀበትን ሰው ይሰቀል ተብሎ በአደባባይ ጃሃድ የተደረገበትን ሰው ይታሰር ተብሎ መመሪያ ቢወጣበት ይደንቃቸዋል፣ ገረማችሁ። እሱ ያኛው ሳይደንቃችሁ የእኛው ተደነቃችሁ። እናስተውል፣ እናስተውል። ማለት መጠየቁ ጥሩ ነው፣ ከስጋታችሁ ምናምን እንደሆነ አስባለሁ። ነገር ግን እፎይ በአደባባይ ይሰቀል ተብሎ የተነገረበት ሰው ይሄን እውነት እንዳንረሳው ለማለት ይሄ እውነቱ። ይሄን ያሉ ይሄን የሚያስነግሩ አካላት በሙሉ እንዲታቀቡልን እንፈልጋለን። አይደል? እንዲታቀቡልን እንዲከለከሉልን እንፈልጋለን። በሌላ በምንም መንገድ እዚህ የምትሰሙን እንግዲህ ሙስሊም ወገኖቻችን ካላችሁ፣ በፍጹም ይህ ሃይማኖታዊ የሆነ ግጭትን የሆነ በቃ እዚህና እዛ ምናምን የሆነ ጭፍጭፍን ምናምን ምታስቡ ሰዎች በጣም ዊርድ ነው። እዛ ነገር ውስጥ የለን የለ ነው ግን ሐቃችንና እውነታችንን ግን አናስበላም። ይሄ መንገድ አይሆንም። ተዉ አንልም እኛ እኮ አንልም አይደል? አሁን ለምሳሌ ተነስተን አስራ አራት መጽሐፍ የጻፈብንን ኡስታዝ ይክሰቀል ይገደል እንላለን ብንል አሁን ደስ ይላችኋል? አይላችሁም እኮ አይደል? ግን እንድዛ ተብለናል እኮ መቤታችን ክብር ይግባት ለእናታችን እኮ ዲስቨርጅ ተደርጋለች ደሟን እያዝረከረከች ብሎ እኮ የተናገረው ውስታዛል ምን ግን እዚህ ላይ እኛ በጣም አስተዋዩ ስለሆነ አንልም ያንን አንፈልግም እናንተ የምትሉትም ማለት የምንለውና የምንናገረው ነገር ተዉ ነው ተዉ ይህ አያዋጣ አብረው የመኖራችን እሴትን አያስጠብቅም ነው ምንላቸው። ስለዚህ በአጠቃላይ ይህንን ነገር አትርሱት ምለው ለሌላ ነገር ሳይሆን መቆም እንዳለበት እንዳትረሱት ነው። ይህንን ሀሳብ ተዉ መባ ምክክር መደረግ መቻል አለበት። በበላዮቻችን በጣም ተግሳጽ መደረግ መቻል አለበት። የነቁ ጊዜ ካልነቁ ደግሞ እንዲህ ባለው መንገድ የግድ ጎትተን እስልምና እምነት ተከታይ ወገኖቻችንን ከዚህ ጥፋት ማውጣት አለብን። ከእንደዚህ አይነት ንግግሮች ማራቅ መቻል አለብን። ያ ሲሆን ደግሞ በእኛም በኩል የወንጌል መስበክ ነጻነታችን እንዲታገድብን አንፈልግም። ምክንያቱም ነው ሃይማኖታችን ይላላ። እናንተ ጋር ያልተጻፈውን ነገር ብለን ከሆነ እንከሰስ፣ እፎ ይከሰስ። አሁንም ቢሆን ምላ ደግሞ ይህን ቆርጣችሁ ሌላ ነገር እንዳታረጉት። የሚያስጠይቀው ከሆነ ያላለ ነገር ብሎ ከሆነ ሲጠየቅ እናንተ መጽሐፍት ውስጥ እናንተኛ ጋር መጽሐፍ ቅዱስ ላይ የሌለ ነገር የድንግል ማርያምን ድንግልና በድንግልና ጸንሳ በድንግልና የመውለድ ጉዳይ የትኛውም ቅዱሳት መጽሐፍቶቻችን በክብር ነው የገለጡት። እመቤታችን ተዋርዳ አምላክን ስለ መውለዷ የሚናገር አንድ የቤተ ክርስቲያናችን መጽሐፍ አምጡልን? አንድ አታመጡ። ባልተጻፈ እኛ ጋር በሌለ ነገር ግን ስድብ አወጣችሁልን፣ ምንም አላልን። አሁንም ህግ፣ ፍትህ ተጠየቁ ነው ምንል። ይሄ በጣም እንዲሰመርበት እንፈልጋለን። ለማንኛውም እፎይ ላይ የእስር ማዘዣ ትእዛዝ ወጣበት ተብላችሁ የተሸበራችሁ ሰዎች በዛ አስተውሉ። የእስር ትእዛዝ ወጣም አልወጣም ማሰር ይፈልጋሉ። ይሄ መታወቅ መቻል አለበት። ምንም ኦርቶዶክሳያን እኮ የምንታሰረው እኮ እኔም ከጉባኤ መሃል አይደል አውጥቶ የወሰዱኝ። አዲስ ነገር የለውም። የትኛውንም የእስር ማዘዣ አላየሁም። በቃ አለቀና፣ ትፈለጋለ ተጭኖ የሚሄድ ብዙ አይደንቅም። ይህን አሰራር አጠብቁት። በጣም ይሄ እኮ በጣም ስማርት መሆን ነው። መጥሪያ መጥቶ ምናምን ምናምን ትፈለጋለ ተብሎ መጥሪያውን አንብባችሁ ፈርማችሁ ምናምን ሄድ። ይሄ እኮ በጣም ይሄ የተቀደሰና ዘመናዊ አሰራር እኮ ነው። እንደዚህ የለም፣ እንደዚህ የለም፣ አሁን እንደዚህ የለም። ኦርቶዶክሳውያን ከተገኘበት ብቻ ግባ ለሌላው ሲሆን ነው። ምናልባት መጥሪያም ትግስት ምናምን አለው። አንዳንዱ እስቲ እንደው ገርላ ገርላ አቡነ ተክለ ሃይማኖትን ቀዶ ከሆነ እስቲ ገርላ አቡነ ተክለ ሃይማኖት ማን ነው? ገርላ አቡነ ሀብተ ማርያምን ደግሞ እስቲ ይቅደደው እድል እንስጠው ነው የሚባለው፣ ለሌላው ማለት። የእመቤታችን የቅድስት ድንግል ማርያም ስዕል አድህኖ አቃጥሎ ከነበር እስቲ የቅዱስ ሚካኤልን ደግሞ የተቀደሰ ስዕል እስቲ እስኪ አቃጥለው እንጠብቅ። እንዲህ ነው የሚባለው፣ ለሌላው። ለእኛ ሲሆን ግን እንዳልኳችሁ ነው የሚሆነው እና እፎ ወንድማችን በዛ ደረጃ የሚፈለግ ሰው ቢሆንም እጅግ በጣም ሰላም ነው። ሺ ያለበት ቦታ ፍጹም መልካም የሆነ የተወደደ ምርጥ ስፍራ። አገልግሎቱ የላይቭ የቆመው ግድ ነው። አንዳንድ ነገር ኳስ በመሬት መባል መቻል አለበት። ይህን ለምን አደረጋችሁ አትሉንም። ይሄ የጋራ የምክክር ውጤት ነው። ታላላቅ አባቶቻችን መምህራንም አሉ እዚህ ላይ ሀሳብ ሰጥተውበት ለጊዜው ቆም ይበል የሚል ውሳኔ ተላልፎበት ነው እኔን ካላመናችሁ ሂዱና ደግሞ ካህናት አባቶችን ጠይቁ እጅግ በጣም ሰላም ይህን እንድታውቁ ያስፈልጋል በተለየ መንገድ ምናምን ምናምን የምንሸፋፍነው ነገር የለም ሲያዝ ታሰረ ብለን ድምፅ እንሆናል ስላልታሰረ ግን ወንድማችን በፍጹም ጥሩ ሁኔታ ላይ ስላለ ወደ ታስሯል አትንደርደሩ በህግ ይፈለጋል ስላልኩ ታስሯል የምትሉ ልጆች ስላየው ማለት ነው ስለዚህ እንደዛ ላለው እነዚህ ሶስት ሀሳቦች ማስጨበጥ ስለፈለግኩ ነው የገባሁት። በተንኮለኞች አንወሰድ፣ በአጉል ኮሮጆ የያዞች አንወሰድ። እፎ የወንድማችን በጣም ደህና ነው። ርዕሰ ጉዳይ ሲመዘዝልን እኛ የተመዘዘው ርዕሰ ጉዳይ ላይ ሄደን ብዙ አንልከም። ባይዘ የሚዲያ በጣም አሪፍ ነገር ነው። በጣም ከጊዜ ወደ ጊዜ እያደገ የመጣ ነገር ነው አይደል? የትኛውንም ነገር ማንም ሰው ሲያወራ በማስረጃ ነው ማውራት ያለበት። በዘፈቀደም የሚወራ ወሬ በሙሉ ተቀባይነት ሊኖረው አይገባም ብያምናል ማስረጃ ባግራውንዱ እንዲሞ መቻል አለበት። እሺ፣ ሁሌ ሁሌ የሆነ ነገር ስትሰሙ ከጀርባ ያለውስ ማስረጃ በሉ። የሚታይ የሚጨበጥ ማስረጃ መኖር አለበት። ያ በሌለበት ሁኔታ ከጊዜ ወደ ጊዜ በፊት ነበር እድገቱ ሳይኖር የሆነች ነገር ትታይ ትሰማና ያችን ብቻ አምጥቶ እሷም እውነት ናት እኮ በአቅሚቲ ማለት ከጊዜ ወደ ጊዜ ግን እጅግ በጣም እያደገ ነው የመጣው ይሄ የመረጃ ልውውጥ አይደል ስለዚህ ዝም ብሎ ብቻ የሆነ ስስ ጎናችን ስለተነካ ባንወሰድ መልካም ሀሳብ ያለው ሰው ባይዘዊ በአስር ደቂቃ በሰላሳ ደቂቃ በአርባ ደቂቃ አበሳስሎ ይጨርሳል እኔ እናንተ ጋር ከሰላሳ ደቂቃ በላይ አልቆዩ ሀሳብ አስጨብጫቸዋል የሆነ ውሸት የያዘ ሰው ግን የሆነ ዝም ብሎ ራሱ ማግነን የፈለገ ሰው ግን ሰው እንዴት 16 ሰዓት ሙሉ ቁጭ ብሎ ነገር ይግታል? 16 ሰዓት እንዴት ስለ ሁለት ሰው ስለ አንድ ሰው ስለ ሶስት ሰው ለማውራት 16 ሰዓት ትቀመጣል? በጣም እኮ ይሄ እኮ የሚገርም ነገር ይሄ አይናችንን ከፍተን እንድናይ የሚያደርግ ነገር ነው። ስለዚህ እጅግ በጣም ጥንቃቄ ይደረግ። ወንድማችን እፎይ ያለው አካውንት አንድ የቲክቶክ አካውንት ነው። አንድ የቲክቶክ አካውንት በቃ። አንድ ያልኩት ሁለት ላለ ማለት ነው። ሁለተኛውን ሆልድ እናርገው ግድ የለ እሱ መግቢያ እየሆነ ስለሆነ የመጀመሪያው አካውንት 630 ምናምን እሺ፣ ያለው አካውንት ያለው ማነው ሰው ያለው ነው። ዜሮ ዜሮ አካውንት ዜሮ ፎሎ የተመለሰ ዜሮ ያለው እሱ ፎ አክቲቭ አካውንትን ሁለት ነው ያለው። አዎ ነው። ሁለተኛውን ግን ለጊዜው ልባችሁ ውስጥ ያዙት፣ ተዉት እሱ ይህን ለማለት ወዳለሁ። በተረፈ አሁን እንደውም ይህን ነገር ብዙ ላረዝመው አልፈለኩም፣ በደንብ እንድትጨብጡት ስለፈለግኩ ብቻ የተናገርኩት ሀሳብ ነው። እፎይን ለአምስት ደቂቃ ብቻ ልቀይሮ እፈልጋለሁኝ። እንደዚህ ስለዚህ ጉዳይ በደንብ እንድታደምጡኝ ደግሞ እፈልጋለሁ። አምስት ደቂቃ በቂ ነው። ከዛ በኋላ አዘጋለሁ። ሺ ብዙም የመቆየት ፍላጎቱ ስለሌለኝ ትረዱኛላችሁ ብዬ አስባለሁ። ስለ ስቡሯ ማርያም ጉዳይ ብዙ ነገር እየሰማን ነው። ብዙ ነገር እየተመለከትን ነው። አሁን ከመግባቴ በፊት እኔ እነሱ ላይቭ ገብተው እየተመለከትኩ ነበር። የስውራ ማርያም ወኪል ነን የሚሉ ሰዎች ገብተው ሎቢ እያደረጉ ነው። ለእኔ ሎቢ ብዬ ነው የምጠራው። ምክንያቱም ሰው ሀሳብ ኖሮት ነገሮች የውይይት መድረኩን ክፍት ካላደረገ ክፍት ካላደረገ፣ ዝም ብሎ እሱ የሚናገረው ብቻ እንዲደመጥ ካደረገ ሎቢ ነው። ኮሜንት ዘግቶ ኮሜንት ዘግቶ አስተያየት ገብተው ሰዎች እንዳይሰጡ ጥያቄ እንዳይጠይቁ ዝግት አድርጎ የራስን ቲፎዞ ብቻ ሰብስቦ የሚደረግ የትኛውም አይነት እንቅስቃሴ ሎቢ ነው፣ ገጽታ ግንባታ ነው፣ ሌላ ነገር ምንም የለውም እዚህ ውስጥ። ስለዚህ በስጉራ ማርያም ጉዳይ ላይ ከገዳሙ ጋር ማንም ችግር የለበትም፣ እኔ እስከ ሰማሁት ድረስ። አሁን ትንሽ ኦርቶዶክሳዊ ስንጥቃትን የሚፈጥር ነገር ስለሆነ አርጀንት ስለሆነ ግንዛቤ እንዲጨበጥበት ስለፈለግኩ ነው። ከገዳሙ ጋር እና ከድህነት ጋር ማንም ችግር የለበት። ቦታዎቻችን ስፍራዎቻችን እጅግ የተቀደሱና እኛንም የሚቀድሱ ናቸው። የቅዱሳን፣ የጻድቃን፣ የሰማዕታት፣ የድንግል ማርያም፣ የክርስቶስ ተአምራት በየጊዜው የሚደረግባቸው ታላቅ ስፍራዎች ናቸው። ከገዳሙ ጋር ማንም ችግር ያለበት አላየሁም። ገዳሙ አስፈላጊያችን እጅግ የምንባረክበት የምንቀደስበት እንዲሆን ያስፈልጋል። ይህንን የተቀደሰ ስፍራ ግን በጥቁር መጋረጃ አትዝጉ። ይሄ መብት ነው፣ የኦርቶዶክሳዊ መብት ነው፣ የመጠየቅ መብት ነው። በዚህ ጉዳይ ላይ ያሉ አሰራሮችን በደንብ አድርጎ ግልጽ ማድረግ በጣም ተገቢ ነው፣ በጣም ተገቢ ነው ብዬ አምናለሁ። ዝም ብሎ ሂዱና ስቴትመንት ጠይቁ ምናምን ምናምን የሚል የማጃጃያ ነገር እዚህ በጣም የተደራጀ ሚዲያ ላይ ይዞ መምጣት ነውር ነው። ብዙ እናቃለን፣ ብንናገር እናልቃለን ነው። እኔም ብዙ ነገር ማለት ይቻላል። በዚህ ጉዳይ ላይ ግን ቢያንስ ተው ለማለት ወዳለሁ። እዛ አካባቢ ኮንታክቱ ያላችሁ ሰዎች ጥንቃቄ እንዲያደርጉ ንገሯቸው። በዘፈቀደ ዝም ብለው ዲሞክራት ሆኖ ለማውራት የሚሞክሩት ነገር ቅቡል አይሆን። ስለዚህ በስጉራ ማርያም በገዳሙ በኩል አለን የሚሉ አካላት በሙሉ በደንብ አድርጓችሁ ከችግሮቹ ጋር ከሚነሱ ችግሮች ጋር ልትዛመዱ ይገባል። መስተካከል የሚያስፈልግ ከሆነ ችግሮቹ መጀመሪያ እመኗቸው። መጀመሪያ አዳምጡ። ህዝብ ጋር መጥቶ አይወያዩም። እነሱ ቤቱን ይከፍታሉ፣ ግጥም አድርገው ይዘጋሉ፣ ሎቢ ያደርጋሉ። ይሄ ደግሞ ማንንም የማያታልል ጉዳይ መሆኑ እንዲታወቅ ያስፈልጋል። በመቀጠል ይህን ጉዳይ ደግሞ ሰፋ አድርጋችሁ ጥናት አድርጋችሁ ችግሮች አሉ የሚለውን ደግሞ አናውን ስለማድረግ እየለፋችሁ ያላችሁ፣ እየተጋላችሁ፣ ክቡራን ወንድሞች እህቶች፣ መረጃችሁን በደንብ አጠናክራችሁ ወደፊት ግፉበት። በአንድ ስውራ ማርያም ጉዳይ በጣም በርካታ ገዳማትና አብያተ ክርስቲያናትን መዋጀት ይቻላል ብዬ አምናለሁ። ብዙ የቤተ ክርስቲያኖቻችንን መድረኮች ብልሹ የሆነ አሰራር የመዋቅራዊ መሽረፍረፍ መዝረክረክ እንዲሁም ደግሞ ከባድ የሆኑ ሌብነቶች፣ ጉቦ፣ ሙስና የመሳሰሉት ነገሮች እየጋረዱብን ይሄ ነገር እንዲሁም መፍቀድ የለበትም። ምዕመኑ በተለያየ አይነት መንገድ መጠየቁም ይወድር። ስለዚህ ይህን ነገር ገፍቶ መጨረሻ ማድረግ ያስፈልጋል። ነገር ግን አሁን በገዳሙ በኩል እየተደረገ ያለው የሎቢ ስራ ግን ትክክል አለመሆኑ አፌ ሞልቼ መናገር ወዳለሁ። ምክንያቱም የእኔ ጆሮ ምስክር ትመጣና፣ ምናምን እግረን እንሰብረዋለን ነው የተባለው አንድ ገዳም ውስጥ ያለ ስብስብ የዚህን ያክል ኃይል አመንጭቶ ሊያወራ የሚችለው በየትኛው ኦርቶዶክሳዊ አመክንዮ? ይሄ መረጋገጥ መቻል አለበት። ኢሌጋል አካላትን ለመከላከል የሆነ ስራ ሊሰራ ይችላል በገዳማት። ያ ግን ፍጹም የሆነ ጥንቃቄ ሊኖረው ይገባል። በእንደዚህ አይነት ፎርስ የሆነ ጋንታ አቋቁሞ የምድር ጦር ምናምን አዘጋጅቶ ሃይማኖታችን የጦር ሜዳ አይደለች። የእምነት ቦታ፣ የመዋጀት ቦታ፣ የመባረክ ቦታ ናት። እና በጣም ከፍተኛ ንግዶችን ልንዋጋ ይገባል ብዬ ይላሉ። ስለዚህ እዚህ አካባቢ ጥንቃቄ መደረግ መቻል እንዲጠበቅበት ይሁን፣ ሌላ ከስርዓት ጋር የተያያዘ ጥያቄ ሊጠየቅ ይችላል። የምንቀባው እምነት የምንጸበለው ጸበል መጽሐፍ ቅዱሳዊ መሰረትነት አለው። ቂቤ ምንድን ነው? በደንብ ልታህል ሊብራራ ይገባል፣ ሊብራራ ይገባል። ምንድን ነው ይሄ አሰራር? ከየት የመጣ ነው? በነገራችሁ ላይ ሳናውቀው ሳንረዳው ከሆኑ መጽሐፍት አግኝታችሁት ወይም በትውፊት ከአባቶች በደንብ የተገኘ ነገር ከሆነ ለመማር ዝግጁ፣ ግልጽ ሲደረግም በደንብ ተደርጎ ብሪፍ መደረግ አለበት። እንደው ዝም ብሎ ምናምን ገዳሟ ተባርካ ገዳሟ ላይ የተቃጣ ቅጣት ምናምን ይሄ ይሄ በነገራችሁ ላይ በፖለቲካው በተለይ ደግሞ ከዚኛው መንግስት በፊት በነበረው ጊዜ በጣም የተበላበት የፖለቲካል ሲስተም እንደ ፖለቲካ ስናው በጣም የሻገተ አካሄድ ማለት ይሄ የሆን ነገር ሲነሳ ሰው በሚወደው ነገር ትመጣና አንተ እጅ ላይ ስላለ እዛ ነገር ገጽታ ግንባታ ታደርጋለህ። እዚህ ፊትለፊቴ ላይ ኳስ ሜዳል ኳስ ሜዳው ደርቋል፣ ለምሳሌ ሳሩ ደርቋል። እናንተ መታችሁ ስለ ሳሩ መድረቅ ስትነግሩኝ እኔ ደግሞ ስለ ጎሎቹ ቀለም መቀባት ነግራችኋል። ዚስ ፖለቲክስ ባይዘዊ ጎሉ በጣም ያምራል ምናምን ትሉና የደረቀውን ሰዓት ትዘሉታላችሁ። ይሄ የታወቀ የሻገተ በፖለቲካው ዓለም ሰውን ለማሳመን የሚካሄድበት መንገድ ነው። እና በዚህ መንገድ በደንብ አድርጎ ጥያቄው ሙሉ ለሙሉ መጠየቅ መቻል አለበት። ሁሉም ነገር ባይዘዌ ወንድማችን፣ ቂቤውን ተዉትና፣ ልጅቷ አለፎከስ አድርጎ የሚለው ነገር ለመማርም ጭምር ነው። ባይዘዌ ጥያቄ ነው፣ ፍረጃ አደለ። አልሰማ ነውማ አናቀውማ ማ በዚህ አይነት መንገድ በረከትን አግኝተ መጠየቅ ነውራ አይደለም። ማለት መጠየቅ ለመማር ነው፣ መጠየቅ ለመማር። ስለዚህ እኛ ሳናቀው እነሱ የተረዱት ነገር ካለ እንደ ምዕመን ይህን ነገር የምናደርገው ከዚህ ስርዓት ተነስተን ይነግሩናል እኮ ታላላ ገዳማት ላይ ለምሳሌ ስለተወገዙ ተክሎች ይነገረንና ከምን አንጻር እንደሆነ በደንብ አድርጎ አብላልተ ይነግሩናል እና እናምናለን፣ እናምናለን። ስለዚህ ይሄን ቺን ሲል የሆነችውን ነገር ከማምጣት አንስቶ እስከ ትልቁ አሰራር አካሄድ እየተደረጉ ስላሉ ብዙ ነገሮች ማብራራት ይጠይቃል። ዝም ብለ በአንድ ምሽት ቁጭ ብለ አሳመንኩ ብለ ልታልፈው የምትችለው አይደለም እና በስጉራ ማርያም ጉዳይ ተወካይ መስላችሁ ተወካይነን ብላችሁ ቤት ከፍታችሁ ምናምን በማንቧቸር አይሆን። ቤተክርስቲያንን በዚህ መንገድ ስታረክሷት ማየት አንሽ። ስለዚህ ለዛ በጣም ብትመቹ ጥሩ ነው። በጣም ተደጋጋሚ የውይይት ጥሪ አቅርበናል ባይዘዊ እሺ አላሉ። ሀሳብ ቅሬታ ያላቸውን ሰዎች አስገብተን አስደምጠናል። ባለፈው አንድ ሺ ሰው ምናምን ቁጭ ብሎ ነው ብዙ ነገር የቀረበው። ከዛ በኋላ ግን ነገሮች ተሸሽገዋል። ኑ ስንል አይመጡም። ሌላ አይነት የሎቢ ስራ ነው የሚሰራው። ሶ መረጃዎች ደግሞ አሁን ፍንትው ብሎ ይመጣሉ ያንን እየሰራንበት ስንሄድ ታፍራላችሁ ከማፈር ይልቅ ማስተካከሉ የተሻለ በጣም ቀላል ነው እኮ ጉዞ የጉዞ መንገድ ዘግታችሁ ሰው እንዳይ እንዲህ ሰው በቤት መኪና ሄዶ ገዳም መሳለም አይችልም እንዲህ ነውር እኮ ነው አይ ይሄ ነገር ጥፋት ነው በቃ ከዚህ በኋላ አናረግም እዚህ አካባቢ ያላቸው የጸጥታ ኃይሎች ሰው መጥቶ ገዳም ይሳለም በቃ እስከ ዛሬ አትፈተና ህዝበ ክርስቲያኑ ይቅርታ የጉዞ ማህበራት ከጠቅላይ ቤተ ክህነት እውቅና ወስዳችሁ ሬጅስተር ያደረጋችሁበትን ማስረጃ አንቱ በዛ መሰረት ትስተናገዳላችሁ። ስለዚህ በዚህ መንገድ ተደርጎ ነገሮችን ማስኬድ የሚፈታ ችግርን ወደማይፈታ ቋት ውስጥ መጨመር ነውር ነው። ይሄ ቤተክርስቲያንን መናቅ፣ ሌላ በጣም ያዘንኩበት ነገር ይሄ አንዳንዴ የቅዱሳንን ክብር ባንገዳደር በእውነት እግዚአብሔር በሚያቅም ይሄ እንዲህ እንዲህ ነው። ድንግል ማርያም ነግራን ድንግል ማርያም እንደዚህ ብላን አባ ገብረ ኪዳን እንሱ ትምህርት አስተምሯል። እንኳን ለእኛ ለኛ ብዙ ኃጢአትና በደል ለገዘፈብን ይቅርና ለቅዱሳን እንኳ እንዴት ማምላክ እንደምትታያቸው እንዴት ክርስቶስ እንደታየ እኮ የቅዱሳን እንባ ምስክር እና አንዳንድ ነገሮችን ይሁን ከሥርዓት ጋር በሚላተም የሆነ በሚጣረስ መንገድ ማቅረብ በጣም ነውር ነው። አንዴ ባል አሁን ባለንበት ጽባት አይደለም፣ ድንግል ማርያም ትላንት የሞቱ የሊቢያ ሰማዕታት እንኳ ይገለጡልናል። እንዶ አረ እውነት እውነቱን፣ አረ ትክክል አይደለም። በእውነት ድንግል ማርያም ፈተና ነው ብላናለች። ይህን ጊዜ እና እናንተ ቀጥሉ ተብለናል። ረ በስመ አብ ወወልድ ወመንፈስ ቅዱስ እንዶ የምድሩን ጣሪያና ግድግዳ እንዳፈሮሽ እንዴት ነው ከፈጣሪ በታች ከፍጡራን በላይ የሆነችንን እመቤት ስም ጠርተህ ዝም ብለህ እንትን የምትለው? እኔ በጣም አዝናለሁ፣ አፍራለሁ። እንሄድበታለን፣ እንቀጥላለን። ግን አሁንም በጽሞና ቃል መናገር የምንወደው በሚፈታ ችግር ውስጥ የማይፈታ ድርቅናን አትፍጠሩ ለማለት እወዳለሁ። ተወያዩ። አይወያዩም። በታሪክ አይመጡም። ባይዘዌ አልተሳደብኩም። የተለየ ቁጣ ውስጥ አይደለውም። አረ ግን አጽንኦት ላይ ነኝ። ምክንያቱም ቤተ ክርስቲያን እንዲ የእውነት ቤት ናት። ማንም ተነስቶ ዝም ብሎ የሚራገጥባት የወንበዴዎቹ ዋሻ ልትሆን አትችልም። ክርስቶስ እኮ ቤቱን እንደሚያጸዳ ሲነግረን እኮ ጅራፍን አንስቶ ነው። ጅራፉን ሳያነሳ እኮ በቃል ማስወጣት ይችላል። ጅራፉ ግን የእኛ ማንነት ነው፣ ቤታችንን መጠበቅ እንዳለብን ማሳያ። ቤቴን ለመጠበቅ ደግሞ ክህነት አያስፈልገኝ፣ አማኝ መሆን በቂ። በእውነት መስመር ብቻ ልምጣ። ቤቱን ለመጠበቅ የሚታትረውን እዚህ ጋር ጠያቂ በሙሉ አስሮ ጨፍልቆ የጉዞ ማህበር ስለሆኑ እኔ ጉዞ ማህበር አይደለሁም። በጣም ይኸው እዚህ ጋር ማርያለች ምስክር በጣም ነው ምጣለው። እንደውም እሷ እንደው ጉዞ በቃ አዘጋጅቶ ሰው እንዲቀደስ ካላት ፍላጎት ስታዘጋጅ ቤት ውስጥ ሁሌ ፍጅት ነው። ታይ ነው ምላት፣ ሁሌ አረኔ አልወድም ነው ምላት፣ በቃ ብዙ ግሳንግስ ስላለው ማለት ግን ነገሮች ሳልፈልገው መጥተዋል። እዚህ ጆሮ ላይ ማለት ማስታወቂያ በመስራት እንትን ስልክ የተፈልጎ ተደውሎ ማነው የምትመጣዋት ማነህ፣ እንዳትመጣ እዚህ እግርን ነው ምንሰብረው። እንዴ ታዲያ በዚህ ሁኔታ ውስጥ እያለፋችሁ አሁን እዚህ ጋ መታችሁ ነጠላ ለብሳችሁ ድንግል ማርያም መርታ ነው ትላላችሁ። እንዲህ ማይመስል ነገር ነው፣ ማይመስል ነገር ነው። ቤተክርስቲያንን አየኋት ወደድኳት ነው ያለን አይደል? መዝሙረኛው ዳዊት። ቤተ ክርስቲያንን አይተን የምንመኛት ቀርበን የምንወዳት ናት። አትቀልዱ፣ አትዘብቱባት ባካችሁ። እንዲህ ሁላችንም ድካም አለብን። ሁላችንም ኃጢአት አለብን። ባይዘዌ ቴዶ ፍጹም አይደለም። በጣም ሺህ እልፍ ኃጢአት አለብኝ እኮ የሰውን ኃጢአት መቁጠር አይደለም። ይህኔ የቴዶ ዘሩ ፋይል ግን ኃጢአት ቤተ ክርስቲያንን ጋርዶ እንደሆነ ቴዲ መነሳት መቻል አለብን። ዞር ማለት አለብኝ በቃ የኔ ነውር ቤተ ክርስቲያን ውስጥ የሚፈጸም ከሆነ ያን ነገር ቴዶ ቅርታ መጠየቅ አለበት፣ ወይም መወገድ አለበት። ስለዚህ የቤተ ክርስቲያንን ደጅ የፈሪሳውያን መናኸሪያ አታድርጉት። ስለዚህ በስውሯ ማርያም ጉዳይ ላይ አሁንም የማይዳፈን በርካታ ጥያቄ አለ። ሂዱ የምትሉት ቦታ በሙሉ ይሄርንበት ነው። በጣም ይገርም። እንዴት ነው? ምንድን ነው? ምን ለእናቷ ታስተምራለች ይባላል። እንዲህ እኮ አይባልም። ሶሻል ሚዲያ ላይ መጫ አይቻልም። ሄዳችሁ ቤተ ክህነት መጠየቅ ነው። ሄዳችሁ የደብረ አስተዳዳሪ መጠየቅ ነው። ገዳሙ ጋር ብትሄዱ፣ ኢንፎርማል ብትሄዱ ተይዛችሁ ትቀጠቀጣላችሁ። እንዴት ሄዳችሁ ትጠይቃላችሁ? ቤተ ክህነት ምናምን የተባለው የሆነ የሆነ አካል ጋር ብትሄዱ እናንተ የምትነግሩትን መረጃ ለመደራደሪያ ነው የሚጠቀምበት። የት ሄደን እንጩታድ ደርሶብን ነው የምንናገረው። በቃ አፋችንን ሞልተን የምናወረው ደረሰብን። በቃ እሺ፣ ምኑን ስንሄድ መረጃ ብለን ስንሰጣችሁ ተጨባጭ ስቴትመንት ምን አጣቅሰን ይሄው ፈትፍተን እንካችሁ። በበኬ መድኃኒዓለም ጉዳይ ስንቱን ቪዲዮ አቀረብን። በኪዳነ ምሕረት ስንት ፎቶ አቀረብን፣ ስንት ዶክመንት አቀረብን። ተደራደሩበት። እሺ ምኑን ጠይቁ። በቃ ሶሻል ሚዲያ መፍትሄ አይደለም፣ መሬት ላይ እንውረድ። እዛው በቃ እንትን በል። ይሄ ነው እኮ እንደዚህ፣ እግር ስመን ምናምን እንደዚህ ይሄው፣ ይሄ አለ፣ ይሄ አለ፣ ይሄ አለ። እባካቹ ግን ይህን ነገር ጊዜያዊ ነገር አድርጋችሁ አየር ላይ አትተውብን። ይፈጸም፣ ይሁን፣ ይደረግ፣ ለውጥ ይምጣ። እሺ ችግር የለም አለን፣ አለ መደራደሪያ። እመብርሃን ወላዲት አምላክ ምስክሬ ናት። የት ያለን አማራጭ ሚዲያ ላይ መምጣት፣ ቤተ ክርስቲያናችንን ማጽዳት፣ ሌላው ቤተ እምነት ቀርቦ ሊያሾፍብን የሚችል ምክንያት ሊሆን አይችልም። ቤተክርስቲያናችንን ለማጽዳት ያለን ፍላጎት ለሃይማኖታችን ያለንን ቀናይነት ለመላው ዓለም ይመሰክራል። ባይዘዌ አንድ የትሁን ተናግረዋለሁ። ቤተክርስቲያን ገመና የላት በነገራችሁ ላይ የቤተክርስቲያንን ገመና አታውጡ ብሎ የሚል ሰው ወይ የሆነ ቤተክርስቲያን በር ላይ ሱቅ አለው ወይ የሆነ ሌባ አስተዳደር አጎቱ ነው ወይ አባቱ ነው ወይ ዘመዱ ነው። ጽዋ አለው ማለት ነው። ከዛ ነገር ውስጥ ሌብነት የቤተ ክርስቲያን ገመና አይደለም። ሰዎች የሚፈጥሩት ቤተ ክርስቲያን ላይ የሚያደርጉት ተጽዕኖ የቤተ ክርስቲያን ገመናዋ አይደለም። ባይዘው አንድነትንም አራክስም። ቴዶ ዘሩፋይል ሌባ ሆኜ ከሆነ ቴዶ ዘሩፋይል ሌባ ነው ብላችሁ በመረጃ ካመጣችሁ ትችት ነው፣ ትችት ነው። እኔን ከአንድነት የሚለየኝ አይደለም፣ ዝቅዝቅ ብዬ ቅርታ እንድጠይቅ የሚያደርገኝ ለትችት ያለንን መንገድ ሰፋ ማድረግ ያስፈልጋል። ባይኔ ቤተ ክርስቲያን ገመናዋ የሚገለጥ ነው፣ የሚኖር ነው፣ የሚሰበክ ነው፣ ሲነገር የሚጣፍጥ ነው። ቅዳሴዋ የሚነገር ነው አይደል? የቤተ ክርስቲያን እንግዲህ ውስጧ የሚፈጸም ትል ገመና ብላችሁ የምትሉት የሚነገርላት ነገር በማይ ገና ሲንቆረቆር አህዱ አብ ቅዱስ አህዱ ወልድ ቅዱስ አህዱቱ መንፈስ ቅዱስ የሚለው ቃል ሲንቆረቆር ቅዳሴ ሳይሄድ እንኳ አልጋ ላይ የተኛ ሰው ደም ስሩ ደመ ነብሱ ቀጥ ትላለች በቃ የሚነገር የሚሰበክ ህይወት ያለ ህይወት አለ። ቤተክርስቲያን ውስጥ ስጋ ወደሙ ተፈትቶ ስንቀበለው ሰማያዊ ጸጋ አርፎብን በሰፈራችን ነጠላ ለብሰን አፋችንን ሸፍነን ስናልፍ በመንፈስ ቅዱስ ፊታችን እያበራ ለሰዎች ቅናትን የምንፈጥር ለሰዎች ቅናትን የምንፈጥር ያ ማንነት ሲሰበክ ለሌሎች መንፈሳዊ ቅናትን የሚፈጥር የሚነገር በአደባባይ ደስ የምንሰኝበት ጉዳይ ነው። ገመናችን ይሄ ሌብነት ገመና ሊሆን አይችልም። የሆነ ዝርፊያ ገመና ሊሆን አይችልም። የሆነ መቧደን ገመና ሊሆን አይችልም። የሆነ ከአስተዳደር አስተዳደር የሚደረግ ፍሎካሽ፣ ጤናማ ያልሆነ ፍሎካሽ ገመና ሊሆን አይችልም። አናበረታታም። እኔ በፍጹም አላበረታታም እንደ ቴዶ ዘሩፋይል ስለዚህ ይህን ነገር ፊት ለፊት ሆነን የምንጋፈጠው ነው። በስውራ ማርያም ገዳም በኩል የተያዘው አቋም የማይረባ ይሄ፣ የሚዲያ ላይ ሎቢ በጣም በቃ የተበላ እንግዲህ እንደ ፖለቲካ ነግሬያቸዋለሁ። እንደ ሚዲያ ደግሞ በጣም የከካ ነው። በቃ ይሄ ያደቀቅ ነው። በደንብ በእንደ ቆሎና ውሃ እያደቀቅን ይዋጥ ነው። ተው አያዋጥ። ያ እንደውም ወደ አልተፈለገ ነገር ስቡ ይወስደናል። ስለዚህ በጋራ